የአማራ ፋኖ ከብልጽግናው አገዛዝ ጋር እያደረገ ባለው ፍልሚያም አስደናቂ ድሎችን እያስመዘገበም ወደፊት መቀጠሉ ሰምቷል በዚህ የተደናገጠውና የግዛት ዙፋኑ የተነቃነቀበት አብይ አህመድም የሰማይና የምድር ጦር አዝምቶም የአማራ ሕዝብን እያጠቀ ይገኛል። ከሰሞኑ በበርካታ አካባቢዎች አገዛዙ በርካታ የድሮን ጥቃቶችን እያደረገ ሲሆን ይህን ጥቃት ለመመከትም ፋኖ የድሮን መቃወሚያ ማስገባቱም እየተነገረ ይገኛል። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። በወሎ ቀጠና በተደረገ መጠነ ሰፊ ውጊያም በአርበኛው የነዋሪ ወዳጁ የሚመራው የፋኖ ኃይል ድል ማስመዝገቡን አስታውቋል። በቀጠናው በጀነራል አሰፋ ቸኮል የተመራ የገባው የብልጽግና ጦር ከባድ ጉዳትን ማስተናገዱም ተሰምቷል። መረጃውን በዝርዝር ይዘነዋል። በጎንደር ቀጠና በሶስት ግንባር ውስጥ ድል መመዝገቡ ሲነገርም ጀነራል ተፈራ ማሞም በሸዋ ቀጠና አስደሳች ሥራም እየሰራ መሆኑ ተረጋግጧል። ለመሆኑ ጀነራሉ ምን እየሰሩ ነው የሚለውን ዘገባችን ምላሽ አለው። ታደምጡታላችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። በድጋሚም አብራችሁን ቆዩ። የአማራ ፋኖ ከብልጽግና አገዛዝ ጋር እያደረገ ባለው ፍልሚያም አስደናቂ ድሎችን እያስመዘገበም ወደፊት መቀጠሉች ሰምቷል። በዚህ የተደናገጠውና የግዛት ዙፋኑ የተነቃነቀበት አብይ አህመድም የሰማይና የምድር ጦር አዝምቶም የአማራ ሕዝብን እያጠቃ ይገኛል። ሆኖም የግፍ ጽዋው ሞልቶ የፈሰሰበት የትዕግስት ጥጉ ያለቀበት ለነጻነቱ የማይደራደረው የአማራ ሕዝብ በእንቢተኝነቱ ተነስቶ የገዢዎቹን የጭቆና ቀንበር እየሰበረም በአሸናፊነት ከፍተው ላይ ይገኛል። ዛሬ አዳሩን እያማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጠና ሚሊክዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር ሶስተኛ መርብ ሻለቃን ለማፈን የሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀያ ፍር ታዳይ ከተማ ውስጥ ሌሊቱን ከባድ የፈጸመ ቢሆንም እነ ሞታይ ፈሪ ጥይት አዝንበውበት ከባድ ሰባዊ ክሳራ በጠላት ሊያድርሰውም በጀግነት በመውጣት ታላቅ ድል መጎናጽፋቸውን አብስረዋል። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎች አማካኝነት ያረጋግጠው ጠላት ስፍር ቁጥር የሌለው መከላከያ ሰራዊት አድማ ብተናም ፖሊስና ሰላም አስከባሪዎችን አሰልፎ በሌት ከባብ ቢፈጽምም እነ ሞታይ ፈሪ በተወሰነ ኃይል ብቻ በርካታ ጠላት በመምታት ታላቅ የጦር ሜዳ ጀብዱ ፈጽመዋል ሲል ህዝብ ግንኙነቱ በላከው መረጃ አስታውቋል። በዚሁ ውጊያ የጀማ ወረዳ መቀመጫ ከሆነችው ደጎል ከተማ ሁለት አምቡላንሶች ወደ ቀያፈር ተጉዘው የጠላትን አስክሬና ቁስለኛውን ጭነው ነው መመለሳቸውም ተነግሯል። ትናንት አመሻሽ ላይ ጭምር አንድ የመከላከያ ሰራዊት አባል አስከሬኑ ስንዴ ማሳ ውስጥ መገኘቱንም ምንጮች ጠቁሟል። በዚሁ ውጊያ በድምሩ ከአስር ያላነሰ ያገዙ ኃይል መመታቱን ተረጋግጧል። የሶስተኛ ሻለቃ ብሬን ተኳሽ አርበኛ መሐመድ ጀማል በጀግነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚሁ ውጊያም አርበኛ ሼህ አሊ ሐሰን ገነት የተባለ ጀግና እጅ ስጥ ያሉትን የጠላት ኃይል አባላት ረፍርፎም ጥሶ መውጣት ችሏል። የተባሉ እኔ ያሳምነው ልጅ ነኝ፣ እጅ አልሰጥም በማለት በታጥሷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል ምክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና ቦሎ በወሎ ቤተ አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽ መከረ መሆኑንም ለማወቅ ተችሏል። የአጋዚ ኃይሎች ሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነውን አርበኛ መሐመድ ጀማልንም ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛው አላስለመዱንም በማለት ብሬኑን አንስቶ ግራ ቀኝ እሳት በማዝነብ ከባል ሊሰብር ችሏል ሲል በአፋባ በምስራቅ አማራ ቅጥና ሕዝብ ግንኙነቱም በላከው መረጃ አስታውቋል። በሌላ በኩል የዘመነ ካሴ ልጆች ከፍተኛ ውጊያ በማድረግ በጎጃም ቅጥና ታላቅ ድል አብስረዋል። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የስላሳ 3ተኛ ክፍል ጦር የገረመ ወንዳውክና የዮሐንስ አለማየሁ ብርጌዴ ፋኖ ኃይሎች በጥምረት ታላቅ ጀብዱም ሰርተዋል። ህዳር 13 ቀን 2018 ዓ ም አመሻሹን በቋሪት ገነት አቦ ያገዙ ኃይል መግባቱን ተከትሎ ከገባው መካከል አብዛኛው መደምሰሱንም መዘገባችን አይዘነጋም። በትናንትና አንተና ዕለት ማለትም ህዳር 14 ቀን 2018 ዓ ም የተረፈው ያገዙ ኃይል ሽፈቱን ለመበቀል ኃይሉን አሰባስቦ ደገነት አቦና አካባቢው ገባቢውንም በድጋሚ መምታቱን ከቦታ ደርሶ መረጃዎች አመላክተዋል። ያገዙት ኃይል ትናንት የተመታው በገነት አቦ አቅራቢያ ረዊ በሚባል ቦታ ላፈና በሄደበት ባረንጸው ዳሞትና በገረመ ወንዳወቅ ብርጌድ እንደሆነም ተሰምተዋል። በተመሳሳይ በወሎ ቀጠና በጊራና አካባቢ ውጥረት መንገሱም ሰምቷል። ከሰሞኑ ያገዙ ኃይል ጊራና ላይ በከፍተኛ ሁኔታ መመታቱን መዘገባችን የሚታወስ ሲሆን ይህን ተከትሎ በጀነራል አሰፋ ቸኮል እየተመራ ዛሬ ሌሊቱን ከባለማድረግ በርካታ ያገዙ ኃይል ወደ ጊራና ቀጠና የገባ ቢሆንም እቅዱ ከሽፎበታል ሲሉ ነው ምንጮች የገለጹትም። እንደ ምንጫችን ገለጻ ከሆነም ከቦ ለመደምሰስ የገባው ጥምር ያገዙ ኃይል በፋኖ ተከቦም ጊራና ላይ የተመታ ሲሆን በከቦ በርካታ ያገዛዙ ጦር ሰራዊትም በሚኒልክ ባለሸረጡ ክፍለ ጦር የፋኖ ኃይሎች ሙትና ቁስለኛ መደረጉን ይሰ

ይህ በእንዲህ እንዳለም የብልጽግናው አገዛዝ በደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት መፈጸሙን ምንጮች ገልጹ። ፀረ አማራው የብልጽግና ብልጽግና አገዛዝ ትናንት ህዳር 14 ቀን 2018 ዓ ም ደቡብ ወሎ ዞን ወግዲ ወረዳ አብዮ ጎርባ የተባለ የታዳይ ከተማ ላይ ባይራክተር ቲቢ 2 በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይም እንደሆነ ተረጋግጧል። የድሮን ጥቃቱ ከቀኑ 8 ሰዓት ከአስራ አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽም ወትሮ እኔም ሆነ ባለቤቴ ቤታችን አለቅም ነበር ዛሬ ማለዳ ግን አላ በምክንያት ትረፍ ሲለኝ ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነ አልኳትና ሄደች እኔም ላጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ ይላሉም በሁኔታው እየተገረሙ። በዚህ ጥቃትም ቤትና ንብረት መውደሙ ተሰምቷል። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበት ለይቶ የሚያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፍሰም የታጠቀውን ፋኖን ሳይሆን የአማራ ህዝብን እንደ ህዝብ እየጨፈጨፈ ይገኛል ሲል መረጃውን ይፋ ያደረገው አፋባ ምስራቅ አማራ ቅጠና ሚሊክዝ

በሌላ በኩል በሸዋ ቀጠና የአማራ ፋኖ እንቅስቃሴ መቀጠሉ ሲነገርም ጀኔራል ተፈራ ማሞ ከአርበኛ ደሳለኝ ሲያስብ ሸዋ ጋር እየተመካከረም ትልቅ ስራ እየሰራ መሆኑንም ተረጋግጧል። እስካሁን ባለው መረጃ መሰረትም የሸዋ ቀጠና የፋኖ ኃይሎች አይናቸውን አዲስ አበባ ላይ ተክለው በመዲናዋ ልዩ ኦፕሬሽን ለመስራት መዘጋጀታቸውን የተነገረውም ከሰሞኑ በርካታ ያገዙ አየር ወለድ ኮማንዶች ያለቁባት የሸዋ ምድርም በቅርቡ በአዛዦቹ በኩል ለደጋፊውና ለአማራ ሕዝብ የሚበሰር የአንድነት ዜናም እንደሚኖር ይጠበቃል። በተመሳሳይ በጎንደር ቀጠናም እንዲሁ

በዚህም በቋራና በደለጎ እንዲሁም በአርማጮ ቅጥናም ታምር ሲሰራ አድሯል። የተባሉም ትናንት ህዳር 14 ቀን 2018 ዓመተ ምሕረት የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቅጥና በላይ ዘለቀ ህዝብ በርካታ የገዛ ኃይሎችን ደለጎ፣ አርማጮ እና ቋራ ከተማ ላይ መደምሰሱም ተረጋግጧል። በተመሳሳይ የደጋው መብረቅ ኮርም በወሎ ቅጥና በጠላት ላይ ታላቅ ድል መቀዳጀቱ ሰምቷል። እንደ ምንጮች ገለጻና አሁን በደረሰ መረጃ መሰረትም የደጋው መብረቅ ኮር የጽናት ክፍለ ጦሩ ከአገዛዙ የጦር ሰራዊት ጋር ባደረገው አውደ ውጊያም ቁጥሩ በውል ያልታወቀ የጦር ሰራዊትን እየደመሰሰ ሲሆን በርካታ ከተዛዙ ቁስለኛም ወደ ወገል ጤና ከተማ መጓጓዙ ተረጋግጧል። ሞትና ጥፋት ተፈጥሮ የጸገ የሆነው የብልጽግናው ስብስብ ትናንት ህዳር 14 ቀን 2018 ዓ ም በደላንታ ወረዳ ፀሐይ መውጫ ላይ ከባድ ጉዳትን ሲያስተናግድ፣ በዚህ መልኩ በየአቅጣጫው ትግሉ ተጠናክሮ በፋኖ የበላይነት እየተመራ ስለመሆኑም ተመላክቷል። ሆኖም የአማራ ህዝብ ከብልጽግናው አገዛዝ ጋር የሚያደረገው ትንቅንቅ ውጤታማ ሆኖ እንዲጠናቀቅ አሁንም ሰፊ ድጋፍና ርብርብን ይጠይቃል የተባሉ በመሆኑም በተናጠልም ሆነ በቡድን ለትግሉ የሚደረጉ ድጋፎች የበለጠ ተጠናክረው መከተል እንደሚኖር ሲኖርባቸውም ፋኖ ጥሪ አቅርቧል። ክቡራን ቤተሰቦች መረጃችን ሲቀጥል መተከል ቡለን ወረዳ ላይ አምሳ የሚደርሱ ንጹሃኖች መገደላቸው ተሰማም። በቡለን ወረዳ ልዩ ስሙ ኩጂ በተባለ አካባቢ የኦነግ ሸኔ ታጣቂዎች በፈጸሙት ጅምላ ግድያም አምሳ የሚደርሱ የአማራ ተወላጆች መገደላቸው ተሰምቷል። በአካባቢው የነበሩ ያገዙ ወታደሮች ከሁለት ቀናት በፊት አካባቢ ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢ ነዋሪዎቹም ታጣቂዎቹ ከአገዙ ሰዎች ጋር በመናበብ የፈጸሙት የጅምላ ልቂት ነውት ብለውታል። የጅምላ ልቂት ጥቃቱ የተከፈተው ህዳር 13 ቀን 2018 ዓ ከንጋት ጀምሮ ሲሆን በዚህም እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገልለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ ነው የሚገኝ ተብሏል። በዚህ አካባቢ ከዓመታት በፊት ጅምላ ግድያ ተፈጽሞ የሰው ልጅ በግሪደር ታፍሶ የተቀበረበት ልብ ሰባሪ ክስተት አይዘነጋም። በሌላ መረጃችን በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነጻ ወይም ሀራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምተዋል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኙ ሚዲያችን ካሰባሰበው መረጃም ለማረጋገጥም ችሏል። የብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊቱ ጋር ህብረት የፈጠረው የነጌታቸው ረዳ ታጣቂ ኃይልም በአማራ ክልል ጦርነት እየሳተፈ መሆኑም ታውቋል። መከላከያ ሰራዊቱና ይህው ከህወሀት አፈንጋጩ ቡድን በጋራ ሆኖም ከሳምንታት በፊት በሰቆጣ ዋግ ኽምራ ግንባር በፋኖ ላይ ውጊያ ከፍቶ የነበር ቢሆኑም ነገር ግን በፋኖ በተወሰደባቸው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መፈረጣቸውን ሚዲያችን ከአፋ በሀሜል ሊክዝን ዋቢ በማድረግ መዘገቡ አይዘነገም። በተመሳይ በህወሀት ኃይልና በዚሁ አፈንጋጭ ቡድን መካከል ጥቅምት 26 ቀን 2018 ዓ ም በአፋር ክልል መጋለ ወረዳ ውጊያ ተካሂዶ እንደነበር ይታወሳል። በዚሁ ጉዳይ ይፈዳል መንግስቱ ላፈንጋጩ የነጌታቸው ረዳ ቡድን ያየር ኃይል ገዛ በማድረግም በህዋት ታጣቂዎች ላይ የድሩን ጥቃትን ፈጽሟል። የተከበራቸው ቤተሰቦች ከሰንሰለት ሚዲያ ለሰዓት የነበሩን መረጃዎች እነኚህን ይመስሉ ነበር። በቀጣይ በሬዲዮ ዜናዎች እንዲሁም ጥቆማ እስከምንገናኝ በእያላችሁበት ያለም ጫፍ በሰላም ቆዩኝ።